ሳፋ ሰላም ሁሉ አማን፣ እዚህ እኮ የጻፉ ኧረ ይሻላል ምናምን እያልኳቸው ነበር። እንዴት ነ አለን? ሰላም ሁሉ መልካም። እንዴት ነ ሰላም ነ አለን? አለን አይ ቲንክ ፎሎ ስላልነበር መሰለኝ ላገኘህ ካልቻልኩም። ዝግ ነበር፣ ኦፍ ነበረ። ዛሬ ጌም ነበረት እንዴ ኤለንጋ ስንጫወት ነበር። ኦኬ። ቀጠሮ ነው? ዝም ብሎ ዝም ብሎ ነው። ዛሬ ነው ምትን ያደግ ያለ ቀጠሮ። እንዴት አየው ጌሙ? ደስ ይላል። ጌም መጫወት አስጀምራኛለች። አይ ትቀጥላለግ። እና የልጅም ልደት ነበረ ትናንት፣ ልደት ነበረ ሪ እንኳን ተወለደልግ እግዚአብሔር ያሳድግልግ ያለው ቤታ እና ነገ ትገባለህ ወይ? ነገ የሆነ ሰዓት ላይ ከገባህ እንጫወታለን እንጂ። እንዴ እንጠይቃቸውና፣ ነገ እንጫወት። ቀጠሮ እና ሲዝን ነው። አረ ምን ይመጣሉ እነዚህ? የት ሜጅ አለን? ሁላችንም እዚህ ነው ያለነው። የት ሜጅ አለን? ዛሬ ሳይዘጋጁ ስለነገርኳቸው እንትን አሉ። ሁሉም ሳትነግረን ምናምን እያሉ ነበር። አዎ እኔም እኮ የሆነ ሰዓት ሰው ቤት ነበርኩና እያስተላለፉ ነበር። እናንተ እንዴ የክብር ነው የምንጫወተው። ስምንት ሰው የወዳጅነት ነው ጋይስ፣ የመገናኛ ነው። ቁጥቡልኝ ለነገ ትላላችሁ፣ ለነገ ቀጥቡልኝ። ትሪፕሉን እንጠቀም፣ ትሪፕሉን እንጠቀም፣ ትሪፕሉን ሁላችሁም፣ ትሪፕሉን እንጠቀም። እሱማ ካሸነፈን ጉድ ነው የምለው

ነው አራት ፍሉጋይ ዘና በሉ። እንዴ አሳቃችሁ ገደላችሁኝ። ኮሆ ጉደኞች አሳቀቡኝ። እኮኛት ሰዎች ሄለን፣ ሰላም ሄለን ወርቅዬ። እስኪ ቤቱን ባርኪ። ወዴ ገብተሻል፣ ጆይን ብለሻል። ባርኪ ስል እየቀጠቀጥኩ ነው። ነገ እንዳታስበው። አቤል ተው ቀብራራው የእኔ ይማርሱትይድ ኧረ እስኪ ዝም በሉ። ታብታብ አድርጉ ታብታብ አድርጉ ጋይስ። ነገ አራት ዊኒን እንዳይወስድ። አራት ሁለት ዊኑን እንውሰድበት። ማንን አሸንፈለው? ሁለት ሁለት ከኔ በፊት የተጫወትከው ሰው አለ ከሄለ ውጭ ሌላ ተጫውታል ኦኬ ሁለት ያሸንፋታል ማለት ነው ዊን አለ ሁለት ሁለቱን እንሰድበት ጋይስ ወስደን ነገ እንትን እንላለን ጋይስ አፍጥኑት አንቺ አራት አለሽ ከላይ እሱ እዚህ ወጣ እናወራበታለን ወይ እነዚህ ጎረኞች ናቸው ልደት እንዴት አለፈ ኬክ ምናምን ቆረሳችሁ ነገ ነው በደንብ አከብር ለት ትምህርት ቤት ነው ያከበረው ሐሙስ ዕለት ትናንት ኦኬ ስንት አመቱ ነው ወይኔ ያሳደግልኝ ሶስት አመት። ቁመቱ ግን ትልቅ ነው፣ ረጅም ነው። አምስት አመት ስድስት አመት ነው የገመትኩት፣ ረጅም ነው። ኧረ ተው ኧረ ተው ፋኒ፣ ምን ነው ምን ነው? በግላ መጡ ጋይስ። ስናይፕ እንዳያረጉ ስናይፕ እንዳያረጉ አራት ወይናችንን አስከብረን አስከብረን አስከብረን አስከብረን ተረጋጉ። ቆይ ወይ ጉድ! እናንተ አንድ ደቂቃም አታስቀምጡ። ባብላችሁ ታሳፍሩ ነው። እኔ ራሱ ይሰማኛል። አንተ ብታሸንፍ እኔ ራሱ ይሰማኛል። ለማንኛውም ማይ ጥሩ ጌምን ያደረግነው። ነገ የሆነ ሳካለት በደንብ እንጫወታለን። ነገ በደንብ እንጫወታለን። ፋኒ ስላወቁ ደስ ብሎኛል። ፈታ በል በል።